ሰላም ጤና ይስጥልን፣ ውድ ተመልካቾቻችን እለተ ሐሙስ ጥቅምት 20 2018 የሰዓቱን ዜና ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ስናይት ንጉሴ ነኝ። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ስናልፍ የዋጋ ንረት ችግር ለመፍታት ታላላቅ ፕሮጀክቶች በጊዜ ማጠናቀቅ እንደሚገባ የምክር ቤት አባላት አሳሰቡ። የዋጋ ንረት ችግር ለመፍታት ታላላቅ ፕሮጀክቶች በጊዜ ማጠናቀቅ እንደሚገባ የምክር ቤቱ አባላቱ የገለጹ ሲሆን አዳዲስ ፕሮጀክቶች በተቀመጠላቸው የጊዜ ገደብ ተጠናቀው አገልግሎት እንዲሰጡ ምክር ቤቱ ህገ መንግስታዊ ኃላፊነቱን መወጣት እንዳለበትም አመላክቷል። የምክር ቤት አባላቱ ጠቅላይ ሚኒስተር ዶክተር አብይ አህመድ ለህዝብ ተወካዮች ምክር ቤት አባላት በሰጡት ምላሽና ማብራሪያ ዙሪያ አስተያየታቸውን በሰጡበት ወቅት እንደተናገሩት የዋጋ ንረት ዓለም አቀፋዊ ችግር ቢሆንም እንደ ሀገር ችግሩ የሚፈታው ታላላቅ ፕሮጀክቶችን በማጠናቀቅ ወደ ስራ መግባት ሲቻል መሆኑን ገልጸዋል። ለዚህም ምክር ቤቱ ከአስፈጻሚ አካላት ጋር በቅንጅት በመስራት ህገ መንግስት ኃላፊነቱን መወጣት ይኖሩበታልም ብለዋል። በህዳሴ ግድብ የተገኘ ውጤት በሌሎች ፕሮጀክቶች መደገም እንዳለበት ያመላከቱት የምክር ቤቱ አባላት ለፕሮጀክቶች ስኬታማነት ህብረተሰቡ ሰላሙን ማስጠበቅ እንደሚገባውም አመላክተዋል። በሀገሪቱ እየተካሄዱ ያሉ ፕሮጀክቶች ከተረጅነት መውጫና የተደማጭነትና አቅም መገንበያ በመሆናቸው ለተፈጻሚነታቸው ህዝቡና አስፈጻሚ አካላት የበኩላቸው ሚና እንዲወጡም የምክር ቤቱ አባላት አሳስበዋል። በተያዙው የበጀት ዓመት የዋጋ ንረቱን ከ10 በመቶ በታች ለማድረግ የሚሰራ መሆኑን ጠቅላይ ሚኒስተር ዶክተር አብይ አህመድ በምክር ቤቱ ውሏቸው መግለጻቸውንም ይታወሳል። የብልጽግና ፓርቲ ከፍተኛ አመራር ስልጠና እየተካሄደ ነው። የገዢው ብልጽግና ፓርቲ 2018 ዓ.ም የከፍተኛ አመራር ስልጠና መካሄድ ጀምረዋል። ስልጠናው በመደመር የመንግስት እይታ ዘርፎች እምርታ የሚል መሪ ሀሳብ ለሚቀጥሉ አስር ተከታታይ ቀናት እንደሚሰጥ አመላክቷል። ስልጠናው የአመራሩን እውቀት ክህሎትና አቅም የሚገነቡ ልዩ ልዩ ርዕሰ ጉዳዮች የሚቀርቡበት መሆኑንም የፓርቲው መረጃ ይጠቁማል። በስልጠናው ከ2000 በላይ ከፌዴራልና ከክልል የተውጣጡ ከፍተኛ አመራሮች ተሳትፈዋል። ከስልጠናው በተጓዳኝ የተግባር የመስክ ልማት ስራዎች ጉብኝቶች የሚካሄዱ ይሆናል በቅርቡ ብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ጥቅምት 14 ቀን 2018 ዓ.ም ስብሰባ አካሄዶ እንደነበረ ይታወሳል። በዚህም ስብሰባው ማጠናቀቂያ 8613 የብልጽግና ፓርቲ አመራሮች ላይ ኃላፊነታቸውን በአግባቡ ባለመወጣታቸው የዲስፕሊን እርምጃ መውሰዱን የፓርቲው ምክትል ፕሬዚዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራ ማስታወቃቸውም አይዘነጋም። በፓርቲው የተወሰደው እርምጃ ከኃላፊነት ማንሳት ከደረጃ ዝቅ ማድረግና ሽግሽግ ያካተተ መሆኑን ናሆ ቲቪ በወቅቱ መዘገቡ አይዘነጋም። ወጣቱን ትውልድ በቴክኖሎጂ ለመደገፍ አላማው ያደረገ ስምምነት በኢንፊኒክስ ኢትዮጵያና የአዲስ አበባ ተግባረ ዕድ ፖሊቴክኒክ ኮሌጅ መካከል ተደርሷል። ኢንፊኒክስ ኢትዮጵያና የአዲስ አበባ ተግባረ ዕድ ፖሊቴክኒክ ኮሌጅ ወጣቱን በቴክኖሎጂ ዘርፍ ለመደገፍና አብሮ ለመስራት የሚያስችላቸውን የመግባቢያ ስምምነትም ተፈራርመዋል። የትራንዚሽን ማኒፋክቸሪንግ ኃላፊነቱ የግል ማህበርና የአዲስ አበባ ተግባረ ዕድ ፖሊቴክኒክ ኮሌጅ በኢትዮጵያ የቴክኖሎጂ ትምህርትን ለማስፋፋት ፈጠራና ወጣቶችን በቴክኖሎጂ ለመደገፍ የጋራ ስምምነት ላይ ደርሰዋል። ሁለቱ ተቋማት የደረሱት ስምምነት ኢትዮጵያ የጀመረችውን የዲጂታል ኢትዮጵያን እውን የማድረግ ውጥንም እንደሚደግፍ ተገልጿል። የጋራ ስምምነቱን በሚመለከት የአዲስ አበባ ተግባረ ዕድ ፖሊቴክኒክ ኮሌጅ ዲን ዶክተር ተስፋዬ አድማሱ ይህ የመግባቢያ ስምምነት ከጽሁፍ ሰነድ በላይ ነው። ወጣቶችን በትምህርት በፈጠራና በቴክኖሎጂ የማበረታታት ግብ ያለመ ነው ሲሉ ተናግረዋል። ስምምነቱ የኮሌጅ ተማሪዎች ተግባራዊ ልምምድ በተጨማሪ የስራ እድላቸውና በራስ መተማመናቸውን የሚያሳድጉበትን ወሳኝ አላማ ያነገበ መሆኑንም አክለዋል። የቴክኖሎጂ ኩባያው በስምምነቱ መድረኩ ላይ የተለያዩ የተንቀሳቃሽ ስልኮችን ጨምሮ በርካታ ምርቶችንም አስተዋውቋል። ኢንፊኒክስ እንደ የኢትዮጵያ አቆጣጠር በ2011 በኢትዮጵያ ከተመሰረተበት ጊዜ አንስቶ በሺዎች የሚቆጠሩ የስራ ዕድሎችን መፍጠሩን ችሏል። የአዲስ አበባ ተግባረ እድ ፖሊቴክኒክ ኮሌጅን በኢትዮጵያ ጥንታዊና ስመጥር የቴክኒክና ሙያ ማሰልጠኛ ተቋም በመሆኑ ላለፉት ከ80 ዓመት በላይ በሚሊዮን የሚቆጠሩ ዜጎችን የሙያ ባለቤት አድርጓቸዋል። ዘገባው የባልደረባችን ማርቆስ ጎዴቦ ነው።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

ከውጭ ወዳገኘናቸው መረጃዎች ስናልፍ አፍሪካ ከ130 እስከ 17 ቢሊዮን ዶላር የሚገመት የመሰረተ ልማት ፋይናንስ እጥረት እንዳለባት የአፍሪካ ሕብረት የገለጸ ሲሆን ለችግሩ መፍትሄ ማፈላለግ ዋነኛ ዓላማ ያደረገ ጉባኤም በአንጎላ መዲና ሉዋንዳ እየተካሄደ ይገኛል። ማክሰኞ ዕለት ጥቅምት 18 ቀን 2018 ዓም በአንጎላ ሉዋንዳ በተጀመረው ሶስተኛው የአፍሪካ መሰረተ ልማት ፋይናንስ ጉባኤ ላይ ንግግር ያደረጉት የአንጎላ ፕሬዝዳንትና የወቅቱ የአፍሪካ ሕብረት ሊቀመንበር ጆአዎ ሎሬንቾ አፍሪካ ከ130 እስከ 17 ሚሊዮን ዶላር የሚገመት መሰረተ ልማት ፋይናንስ እጥረት እንዳለባትም ተናግረዋል። ይህ መሰረተ ልማት ፋይናንስ እጥረት የኢኮኖሚ እድገትን የሚገድብ የማምረት ስራን፣ ምርትን ይበልጥ የሚያስወድድና ቀጠናዊ ኢፍታዊነትን የሚፈጥር መሆኑን ያመላከቱት ሊቀመንበሩ ዛሬ እዚህ በሉዋንዳ ያሰባሰበን ዋነኛው ምክንያትም ይህ ነው ብለዋል። ዛሬ እዚህ የተሰባሰብንበት ምክንያት በአህዞች ፕሮጀክቶች ወይም የፋይናንስ መንገዶች ላይ ለመወያየት ሳይሆን ከሁሉም በላይ እርስ በርስ የተሳሰረች ዘመናዊና የማትበገር አፍሪካን እውን የማድረግ ህልማችንን በድጋሜ ለማረጋገጥ ነው ብለዋል። በመሆኑም በአፍሪካ የመሰረተ ልማት ፕሮግራም ማዕቀፍ ውስጥ በቅድሚያ ለ ተመረጡ የመሰረተ ልማት ፕሮጀክቶች የፋይናንስ መፍትሄ ማፈላለግ የጉባኤ ዋነኛ ዓላማ መሆኑንም አመላክተዋል። የሉዋንዳው ጉባኤ የአፍሪካ ህብረትን መሰረተ ልማት አጀንዳን ለማስፈጸም በጋራ የሚደረገው ፖሊሲ የማውጣትና ሀብቶችን የማሰባሰብ ስራ አንድ እርምጃ ወደፊት የሚያራምድ ይሆናል የሚል እምነት እንዳላቸው ሊቀመንበሩ ፕሬዚዳንት ሎሬንቾ ተናግረዋል። ካፒታል ኮሪደሮች፣ ንግድ፣ መሰረተ ልማት ላይ ኢንቨስት ማድረግ፣ ለአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነት የጋራ ብልጽግና በሚል መሪ ሀሳብ በአንጎላ ሉዋንዳ የተካሄደ የሚገኘውን ማክሰኞ እለት የተጀመረው ሶስተኛው የአፍሪካ መሰረተ ልማት ፋይናንስ ጉባኤ እስከ ጥቅምት 21 ቀን 2018 ዓ ም የሚቆይ ሲሆን የጉባኤው መሪ ሀሳብ ወደ ተግባር ለመቀየርም ያለመ መሆኑን ከአፍሪካ ህብረት የተገኘው መረጃ ያመላክታል። በመጨረሻም የሱዳን ፈጥኖ ደራሽ ኃይል በኤልፋሸር በሚገኝ ሆስፒታል 460 ሰዎችን መግደሉን የዓለም ጤና ድርጅት አስታወቀ። ከሱዳን ጦር ጋር ውጊያ ላይ ያለው የፈጥኖ ደራሽ ኃይል ከቀናት በፊት በተቆጣጠራት አልፋሸር ከተማ በሚገኝ ሆስፒታል ውስጥ በመቶዎች የሚቆጠሩ ንጹሐን ሰዎችን መግደሉን መረጃ እንደደረሰው የተባበሩት መንግስታት የዓለም ጤና ድርጅት አስታውቋል። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የሚመሩት ተቋም ሆስፒታል ውስጥ 460 ሰዎች መገደላቸውን በሚያመላክቱት መረጃዎች በእጅጉ መደንገጡን ተናግረዋል። ከዓለም የጤና ድርጅት አስቀድሞ ግድያው መፈጸሙን ይፋ ያደረገው ሱዳን ዶክተርስ ኔትዎ ሮክ የተባሉ የሕክምና ባለሙያዎች ማህበር ነው። ማህበሩ የፈጥኖ ደራሽ ኃይሉ ተዋጊዎች ማክሰኞ ዕለት ታካሚዎችን አስታማሚዎችንና ሌሎችን ጨምሮ በሳውዲ ሆስፒታል ውስጥ ያገኟቸውን ሰዎች በሙሉ ያለ ርህራሄ ገሏል ብሏል። በተጨማሪም ማህበሩ አራት ዶክተሮችን ፋርማሲስትና ነርስ የሆኑ የሕክምና ባለሙያዎችን በፈጥኖ ደራሽ ኃይሉ ተዋጊዎች ታግተው መወሰዳቸውንም አስታውቋል። የሕክምና ባለሙያዎችን ለማስለቀቅ 150 ሺህ ዶላር የሚደርስ ገንዘብ እንዲከፈል መጠየቁንም አክሏል። የማህበረሰብ አንቂዎች ስብስብ የሆነው አልፋሸር ፌኒስታንስ ኮሚቴ በተመሳሳይ ማክሰኞ ዕለት በሳውዲ ሆስፒታል ጥቃት መፈጸሙን አስታውቋል። ከጥቃቱ በኋላም አስፈሪ ዝምታ እንደነበረ ተገልጿል። እሁድ እለት በፈጥኖ ደራሽ ኃይሉ በቁጥጥር ስር የገባው የአልፋሸር ከተማ በዳርፉር ክልል ሱዳን ጦር ጠንካራ ይዞታ ነበረ። እሁድ እለት በፈጥኖ ደራሽ ኃይሉ ቁጥጥር ስር የገባው የአልፋሸር ከተማ በዳርፉር ክልል የሱዳን ጦር ጠንካራ ይዞታ ነበረ። ከተማው በተዋጊዎቹ እጅ ከመግባቱ በፊት ረሃብ ያስከተለ የ18 ወራት ከበባ ውስጥ ቆይቷል። ከባድ ድብደባም ተፈጽሞበታል።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 አዲስ የስልክ መተግበሪያ